ሰላም እንዴት ናቸው? ሰላም ናቸው? የቤተሰብ እግዚአብሔር ይመስገን። ሰላም ዛሬ ደግሞ አጭር ቪዲዮ መተናል። በጣም ቆንጆ ለቡና ቁርስ የሚሆን ጣፋጭ አሰራር ነው የምንሰራው። ለቁርስ ይሆናል። ለመክሰስ ለሻይ ሰዓት በእረፍት ጊዜ የሚሆነን ቆንጆ ጣፋጭ አዘገጃጀት ነው። ቪዲዮን እስከ መጨረሻው ተከታተሉን ቤተሰቦቼ። አንድ የሻይ ብርጭቆ ወተት አዘጋጅቻለሁኝ። ወተት በጣም ቀዝቃዛ ያልሆነ ከመቀዝቀዣ ውስጥ ያልወጣ ለሰስ ያለ ወተት ነው። ግማሽ የሻይ ብርጭቆ ስኳር አድርጌ ያለው፣ ከግማሽ በታች የሆነ የግማሽ ግማሽ ደግሞ ዘይት ጨምር ያለው፣ እዚህ ጋር ትንሽዬ ጨው ለጣዕም እርድ ለከለር ጨምር ያለሁኝ፣ ይህን አንድ ላይ እንመታዋለን። ቤታችን ውስጥ ባለ ግብአት የምናዘጋጀው ቀላል ጣፋጭ የሆነ የቡና ቁርስ ነው የምንሰራው። እዚህ ጋር አንድ እንቁላል ተጠቅም ያለው በዚህ በአንድ ብርጭቆ ወተት በአንድ እንቁላል በርከት ያለ የቡና ቁርስ እናዘጋጃለን ማለት ነው። በደንብ አድርገን እናዋህደዋለን፣ እንመታዋለን። ትንሽ በርከት ካለ ደግሞ በጁሰር መምታት ይቻላል። እኔ በሹካ በደንብ አድርጌ እመታዋለሁኝ። ብዙ ጊዜ አይፈጅብንም። ዱቄት ያው የወሰደልኝን ያህል ነው፣ መጠን የለውም። የምፈልገውን ያህል ውፍረት እስከማገኝ ድረስ በማንኪያ እያየው ጨምራለሁ። አንድ ያልጨምርም፣ እያየው በማንኪያ ትንሽ ትንሿን እየጨመርኩ አዋህደዋለሁኝ ፈሳሽ ውህዶቹ መጀመሪያ በደንብ መትቻቸዋለሁ። ከዛ የተጠቀምኩት ፍርኖ ዱቄት ነው እንዳልኳችሁ፣ እያየው ነው የሚጨምረው። ያዘጋጀሁት አንድ የሻይ ብርጭቆ ዱቄት አዘጋጅቼ ነበረ። እሱን እየጨመርኩ ትንሽ ትንሿን እየጨመርኩ የውፍረቱ በይሄን ያህል እስከሚሆን ድረስ ጨምሬበታለሁ። እዚህ ጋ አንድ የሻይ ማንኪያ ቤኪንግ ፓውደር ተጠቅሜ፣ ያለው በጣም ቀላል ነው። ብዙ ግብዓት አይጠይቀንም። ቤታችን ውስጥ ባለው ነገር የምናዘጋጀው ቀላል የቡና ቁርስ ነው። ትወዱታላችሁ። ጣፋጭ ብዙ ጊዜ ባይመከርም በሳምንት አንዴ ብናዘጋጅ ምንም ሲያስፈልገን እንደዚህ አድርገን ማዘጋጀት እንችላለን። ሁሉንም አንድ ላይ ካቀላቀልኩት በኋላ እኔ በመጥበሻ ነው የመጋግረው ትንሽ ትንሿን እንደዚህ እንደምታዩት በትንሽ ጭልፋ ላይ አድርጌ በእሷ እየለካሁኝ ትንሽ ትንሿን እያደረጉ የምድጃዬን እሳት መጠኑን አስተካክዬ እንዳይቃጠልብኝ ዝቅ ባለ እሳት አበስለዋለሁ። ምክንያቱም ብዙ እሳት አይፈልግም። እንደምታዩት እያየው ቀስ እያልኩኝ አበስለዋለሁኝ። ከደን እያደረግን ብንከድነው ይፋፋል፣ ይወፍርልናል። ከድነን እየከፈትን ቀስ እያልን እያየን እናበስለዋለን ቢያንስ በአስር ደቂቃ ውስጥ የሚሰራ ቆንጆ ጣፋጭ ነው። በመጥበሻ ባላችሁ እናንተ ባላችሁ በፒዛ መጋገሪያም መስራት ይቻላል። በእንጀራ ምጣድም ትንሽ ትንሿን ጨልፋ ላይ ጠብ ጠብ እያደረግን እንደውም እሱ በአንዴ ብዙ መጋገር እንችላለን። እኔ በመጥበሻ እንደዚህ ጋግራለሁኝ። ሙቀቱን እየተቆጣጠርኩኝ እያየሁት በዚች በጭልፋ ነው ምለካው፣ በእሷ እያደረግኩኝ እጋግራለሁ። ሽታውም ደስ የሚል ጣዕም ያለው ቫኔላ መጨመር ትችላላችሁ፣ ለጣዕም እኔ አልጨመርኩም። እኔ አልጨምርም፣ ቫኒላ አልጠቀምም። እሱን መጠቀም ትችላላችሁ። ቀረፋ ዱቄት፣ የሄል ዱቄቱ ፓውደሩ መጠቀም ይቻላል ለጣዕም የፈለጋችሁትን ተጠቅመን ይንጋግራለን። እንደምታዩት በዚህ በሚያምር መልኩ ቆንጆ የቡና ቁርስ ጋግረናል ማለት ነው። በአጭር ደቂቃ ውስጥ አስር ደቂቃ ባልሞላ ጊዜ ውስጥ የምንጋግረው ቆንጆ ጣፋጭ ነው። ቤተሰቦቼ እንደምትወዱት ተስፋ አደርጋለሁኝ ለልጆች ለመሳቃም ይሆናል። ለቡና ቁርስ ለመቅሰስ፣ ለሻይ ሰዓት ይሆናል። ቀላል ነው። እናንተም እንደምትወዱት ተስፋ አደርጋለሁ። ቤተሰቦቼ እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። ለሚቀጥለው በሌላ ቪዲዮ እስከምንገናኝ ደህና ቆዩኝ። ቻው።